ይህ አሌታ ቲቪ ነው። የሰዓቱን ዜና ይዘን መጥተናል። አብራችሁን ቆዩ። ጠላታችንን አሸንፈናል አሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታኒያሁም። ኢራንን በከፍተኛ ደረጃ አውድመናታል ያለው ደግሞ ሲአይኤ ነው። ይህ በእንዲህ ሳለ ኢራን የአየር ክልሏን ከፍታለች። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። ሰላም ዲ ኤምሲ ሪልስቴክ እስከ ሁለት ሚሊዮን ብር ጥማሽ ያደረለበት ሲሆን የመጨረሻው ነገ ዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታይ ለፊላቤ ዲዛይን የተሰሩት ጅግማላክ ይፈ ያላቸው ሲሆኑ ቀሪ መክፍያ ብቻ እንሆ ያለን ነው። ባለ አንድ መኝታ ካሬ ጀምሮ ባለ ሁለት መኝታ ካሬ ጀምሮ ባለ ሶስት መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህል በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ቅዱስ ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባነው ስልክ ይደውሉ። ወደ ዜናዎቹ አመራን። የኑክሌር ጦር መሳሪያ የሚመለከተውን ዜና ስናስቀድም የኑክሌር ጦር መሳሪያ የነበራት አፍሪካዊት ሀገር ማን እንደነበረች ስንቶቻችን እናውቅ ይሆን? በሁለተኛ ዓለም ጦርነት ማብቂያ በኋላ የተከሰተው ቀዝቃዛው ጦርነት በአያላን አገራት መካከል የነበረው ፍጥጫ ወደ ኑክሌር ጦርነት አምርቶ እልቂት ይከተላል የሚል ስጋትን አስከትሎ ነበረ። በአሜሪካና በሶቪየት ሕብረት መካከል በነበረው የኑክሌር ፍክክርና ጠላትነት ባለበት የአደገኛ የጦር መሳሪያ ወደ ሌሎች አገራት ሊስፋፋ ይችላል የሚል ፍርሃትም ፈጥሮ ነበረ። ቦምቡ ከሀገራት አልፎ መንግስታዊ ወዳልሆኑ ቡድኖች ሊገባ ይችላል የሚለው ደግሞ ሌላኛው ስጋት ነበረም። ይህንን ስጋት ለመቆጣጠር በወቅቱ የአሜሪካው ፕሬዝደንት የነበሩት ዲዋይ አይዘርማን በአውሮፓውያኑ 1953 የኑክሌር ቦምብ እንዳይኖራት የተከለከሉ ሀገራት የኑክሌር ኃይልን ለሰላማዊ አገልግሎት እንዲጠቀሙ የሚፈቅድ አተምስ ፎር ፒስ የተባለ እንቅስቃሴ ጀመሩ። 1957 ደግሞ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ኤጀንሲ የተባበሩት መንግስታት ድርጅት አካል ሆኖ የተቋቋመ ሲሆን ከ10 ዓመት በኋላ ደግሞ 1968 የኑክሌር መስፋፋትና ስጋትን ለማስወገድ የሚያስችል ስምምነት ይፋ ሆነ። ነገር ግን ይህ የኑክሌር ጦር መሣሪያ መስፋፋትን ለመግታት የተደረሰው ስምምነት እንደታሰበው በሁሉም የዓለም ክፍል የሚገኙ አገራት የኑክሌር ጦር መሣሪያን እንዳይገነቡ ለማድረግ አላስቻለም። የኑክሌር ጦር መሳሪያ ምንድን ነው? የኑክሌር ቦምቦች እጅግ በጣም ኃይለኛ ፈንጂዎች ናቸው። በዚህ የፍንዳታ ሂደት ውስጥ ቦምቡ ኃይልን የሚያገኘው ከአቶምና ከአይሶቶፕ ሲሆን ለዚህም አንዳንድ ጊዜ አቶሚክ ቦምብ ይባላል። የኑክሌር ጦር መሳሪያ በከፍተኛ መጠን ያለው ጨረር ስለሚረጭ በጨረር ምክንያት መምንም ያስከትላል። በዚህ የተነሳ መሣሪያው የሚያስከትለው ጉዳት ከፍንዳታው በላይ ለረጅም ጊዜ ይቀጥላል። ነገር ግን በዓለም ታሪክ መሣሪያ ጥቅም ላይ የዋለው ሁለት ጊዜ ብቻ ነው። ይህም በሁለተኛ ዓለም ጦርነት ማብቂያ ላይ በጃፓን ከተማዎች ሄሮሺማና ናጋሳኪ ላይ ነው። በዚህም ከባድ እልቂትና ውድመት መድረሱን ዓለም ሂሮሺማ ከተማ ላይ በተጣለው ቦምብ ምክንያት የተፈጠረው ጨረር ለበርካታ ዓመታት ቆይቶ 80 ሺ የሚደርሱ ሰዎችን ለሞት ዳርጓል። በናጋሳኪ ደግሞ ከ70 ሺ በላይ ሰዎችን ጨርሷል። ምንም እንኳን ይህንን ቦምብ ሩሲያ፣ አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና፣ ህንድ፣ ፓኪስታን፣ እስራኤልና ሰሜን ኮሪያ እየታጠቁ ቢሆንም ከሁለተኛው ዓለም ጦርነት በኋላም ጥቅም ላይ ግን አልዋለም። የኑክሌር የጦር መሳሪያ የነበራት አፍሪካዊት አገር። ይህንን አውዳሚ የጦር መሳሪያ በቀዳሚነት የታጠቁት የወቅቱ ሀያላን አሜሪካና ሶቪየት ኅብረት ሲሆኑ በተከታታይ ከአውሮፓ ዩናይትድ ኪንግደምና ፈረንሳይ፣ ከእስያ ቻይናና ሰሜን ኮሪያም ህንድና ፓኪስታን፣ ከመካከለኛው ምስራቅ ምንም እንኳን መሳሪያው አለኝ ብላ በይፋ ባታምንም እስራኤል፣ እንዲሁም ከአፍሪካ በአፓርታይድ ስር የነበረችው ደቡብ አፍሪካ ነበሩ። በጥቂት ነጮች የዘር መድሎ ስር የነበረችው ደቡብ አፍሪካ በአውሮፓውያኑ 1960ዎቹ እስከ 1990ዎቹ የኒውክሌር ባዮሎጂካል እና የኬሚካል ጦር መሳሪያዎችን ጨምሮ ጅምላ ውድመት የሚያደርሱ መሳሪያዎች ላይ ምርምር ስታካሄድ ነበረ። እንደሚነገረው በደቡብ አፍሪካና በአካባቢ የሚካሄዱት የነጻነት እንቅስቃሴ የአፓርታይድ ስርዓትን ስጋት ላይ ስለጣሉት ከሶቪየት ህብረትና በእሷ በሚደገፉ የአካባቢ ኃይሎች ፈተና ከገጠማት አሜሪካ ከጎኗ እንድትሰለፍ ለማድረግ የኑክሌር መሳሪያን መጠቀሚያ ማድረግን ዓላማው አድርጋ ነበር የተነሳቸው። ደቡብ አፍሪካ አደገኛውን የጦር መሳሪያ በጦር ሜዳ ላይ ላለመጠቀም ሳይሆን በየአቅጣጫው በዘር መድሎ ስርዓቷ ላይ የሚደርስባትን ጫና ለማርገብ እንደ መከላከያ የሚይዛው ነበር። በዚህም እስከ ስድስት የሚደርሱ የኑክሌር አረሮችን በድብቅ ታዘጋጅ ነበር። የደቡብ አፍሪካ የኑክሌር ጦር መሳሪያን መገንባት ሂደት ውስጥ የአሜሪካ የፓኪስታን የእስራኤል እና የታይዋን ባለሙያዎችም በተለየ ሁኔታ ይሳተፉ ነበረ። የኑክሌር ጦር መሳሪያው ግብዓትም የሚውለው ዋነኛው ማዕድን ዩራኒየም ባለቤት የሆነችው ደቡብ አፍሪካ የጦር መሳሪያውን በእጇ ካስገባች በኋላ ጠቅላይ ሚኒስትሯ የነበሩት ፒ ደብሊው ቦታው የመሳሪያውን ጠቀሜታ በተመለከተ ወታደራዊ ሳይሆን በዋናነት በዓለም አቀፍ ደረጃ የሚኖራትን የመደራደር አቅም ከፍ ያደርጋል የሚል ፖለቲካዊ መሳሪያ ነው ብለውትም እንደነበር ይታወሳል። ደቡብ አፍሪካ አቅሟ በዙሪያ ባሉ ሀገራት በሶቪየት እና በኩባ የሚደገፉት የነጻነት እንቅስቃሴዎች እየፈተናት በመጣ ጊዜ በእጇ ያሉት የኑክሌር አረሮች አስፈላጊነት እያከተመ ለስርዓቱም አደጋ የሚያመጣ መሆኑን በመገንዘቧ ለማስወገድ ማሰብ ጀመረች። የአፓርታይድ ፍጻሜ ሲቃረብ የደቡብ አፍሪካ መንግሥት በራሱ ተነሳሽነት ቀድሞ አውዳሚዎቹን የጦር መሣሪያዎች ማስወገዱ በቀጠናውና በዓለም አቀፍ ፖለቲካ ውስጥ መተማመን ለመገንባትና ተቀባይነት ለማግኘት ወሳኝ እርምጃ ሆነው። እናም በዓለም ላይ ከአፍሪካ ብቸኛ የኑክሌር ቦምብ ታጣቂ የነበረችው ደቡብ አፍሪካ በዚህ አይነት መንገድ ነበረ የኑክሌር ቦምቧን ያስወገደችው። በሌላ በኩል የሲአይኤ ዳይሬክተር የኢራን የኑክሌር ተቋማት ከባድ ጉዳት ደርሶባቸዋል አሉ። የሲአይኤው ዳይሬክተር አሜሪካ የኢራንን የኑክሌር ተቋሞች ላይ የፈጸመችው ጥቃት ከፍተኛ ጉዳት አደርሶ በዓመታት ወደ ኋላ እንዲመለሱ እንዳደረጋቸው በመግለጽ ሾልኮ ከወጣውና ፕሬዝዳንት ትራምፕን ካስቆጣው የደህንነት መረጃ የተለየ አስተያየት ሰጥተዋል። የአሜሪካ የስለላ ድርጅት ዳይሬክተር ራትክሊፍ የኢራን የኒውክሌር መርሃ ግብር ቁልፍ ቦታዎችን ያወደመ ሲሆን ሙሉ በሙሉም ተወግደዋል ከማለት ግን ተቆጥበዋል። የስለላ ተቋም ኃላፊው አስተያየት የተሰማው የፔንታገን የደህንነት ኤጀንሲ የመጀመሪያ ደረጃ ግምገማ አሜሪካ በኢራን ላይ የፈጸመችውን ጥቃት የኑክሌር ማብለያ ይዞታዎችን አላወደመም የሚሉ ሪፖርቶች ሾልከው ከወጡ ከአንድ ቀን በኋላ መሆኑ ነው። ፕሬዚደንት ትራምፕ ጥቃቱ የኢራንን የኑክሌር ተቋም ደምስሷል ሲሉ በድጋሜ ተናግረዋል። ፕሬዚደንት ትራምፕ ረቡለትም በማኅበራዊ ሚዲያ ላይ የሐሰተኛ ዜና ሚዲያዎች ዋሽተዋል እንዲሁም አንዳቸውም የሌላቸውን እውነታ ሙሉ በሙሉ አዛንፈው አቅርበዋል ሲሉ መናገራቸው ይታወሳል። የመከላከያ ሚኒስትር ፔትሄግስ እና ሌሎች ወታደራዊ ባለሥልጣናት ዛሬ በፔንታገን የታላላቅ አሜሪካውያን አብራሪዎች የክብርን ለመጠበቅ አስደናቂና ሊካድ የማይችል ጋዜጣዊ መግለጫ ሰጥተዋል። ትራምፕ በኢራንና በእስራኤል መካከል ለ12 ቀናት የተካሄደው የተኩስ ልውውጥ እንዲቆም ያደረጉት ጥረትን እያሰመሩ በሚመስልበት በዚህ ጊዜ ነው መረጃው ሾልኮ ይወጣም ረቡዕ በኔቶ የመሪዎች ጉባኤ ላይ ተገኝተው ንግግር ያደረጉት ትራምፕም ስለ ጥቃቱ በጣም ከባድ ነገር ነው መደምሰሱም ይታወቃል ብለው ነበረ። በሚቀጥለው ሳምንት በሚደረገው ውይይት ምናልባት ከኢራን የኑክሌር ግንባታ ለማቆም የሚያስችል ቁርጠኝነት እንደሚፈልጉም ትራምፕ ተናግረዋል። ኢራን ድርድሩ እንደሚካሄድ ምንም አይነት እውቅና እስካሁን አልሰጠችም። ነገር ግን የአሜሪካ የመካከለኛው ምስራቅ መልእክተኛው ስቲቭ ዊትኮቭ ለኤንቢሲ እንዳሉት በሀገራቱ መካከል ቀጥተኛና ቀጥተኛ ያልሆኑ ግንኙነቶች አሁንም እየተካሄዱ ነው። ሪት ክሌፍ በመግለጫቸው ሲአይኤ ታማኝና ትክክለኛ ከሆነ ምንጭ ያገኘውን አዲስ መረጃ፣ በርካታ የኢራን የኑክሌር ተቋማት ወድመዋል እናም መልሶ ለመገንባትም ዓመታት ይወስዳል የሚል ነው ይላል። የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ በኢራን የኑክሌር ተቋማት ላይ ስለደረሰው ጉዳት ትራምፕ የሰጡትን አስተያየትም ደግፈው ነው እሳቸውም አስተያየቱን የሰጡት። ይሁንና እስካሁን ድረስ ይህ ነገር ማወዛገቡን እንደቀጠለ ይገኛል። ዶናልድ ትራምፕም በዚህ ጉዳይ ላይ ቁጣቸው እስካሁን ድረስ አልጋመም። እኛን ለማጥፋት የሚፈልገውን ኃይል አሸንፈ ነው። ሀገራችንን መገንባት ጀምረናል ቤንጃሚን ኔታኒያሆ እኛን ለማጥፋት የሚፈልጉንን አሸንፈናል እናም አሁን ከጦርነት በኋላ እንደገና ሀገራችንን በፍጥነት የመገንባት ሥራ ጀምረናል ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታኒያሆ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታኒያሆ እኛን ለማጥፋት በፈለገችው የክፋት ዘንግ ላይ ትልቅ ስኬትና ትልቅ ዕድል አድርገናል ሲሉ በቅርቡ ከኢራን ጋር የገጠሙትን ግጭት አስመልክተው መግለጫም ሰጥተዋል። ኔታኒያሆ በሰጡት መግለጫም እስራኤል ከጦርነቱ በኋላ ያለውን የመልሶ ግንባታ ምዕራፍ መጀመሯን አረጋግጠዋል። የእስራኤል ጦር የበላይነቱን በማሳየት የሕልውና ስጋቶችንም አስወግዷል ሲሉ ነው የተናገሩት። ኔታኒያሆ አክለውም ሊያጠፉን ከሚፈልጉ ኃይሎች ጋር ጦርነት ገጥመን ከዚያ የበለጠ ተጠናክረን ተባብረንም ተወተነዋል ነው ያሉት። በሚቀጥለው ምዕራፍ እስራኤል ከመልሶ ግንባታ ጋር የተያዙ ተግዳሮቶች ከፊቷ በማስወገድ ሀገራችንን መገንባቱ በስፋት ይቀጥላል ሲሉ ለህዝባቸውም ጥሪ አስተላልፈዋል። ይህ በእንዲህ ሳለ ኢራን የአየር ክልሏን በከፊል ክፍት አድርጋለች። ኢራን ከእስራኤል ጋር የተደረገውን የተኩስ አቁም ስምምነት ተከትሎ የአየር ክልሏ ክፍት ሆኗል። እስራኤል፣ ኢራን ባለፉት 12 ቀናት ባካሄዱት ጦርነት የአየር ክልሏን ሙሉ በሙሉ መዝጋቷ ይታወሳል። ጦርነቱ በአሜሪካ አሸማጋይነት በተኩስ አቁም ስምምነት የተቋጨ ሲሆን ስምነቱን ተከትሎ ቀደም ሲል እስራኤል የጦርነት ጊዜ አስቸኳይ አዋጁን በማንሳት ወደ መደበኛ እንቅስቃሴ ተመልሳለች። ኢራንም በተመሳሳይ በዛሬው ዕለት የአየር ክልሏን በከፊል ክፍት አድርጋለች። የኢራን መንገድና የከተማ ልማት ሚኒስቴር ቃል አቀባይም መጅድ አክሻቭ በኢራን ምስራቃዊ ክፍል የአገር ውስጥና ዓለም አቀፍ በረራዎች ተጀምረዋል ብለዋል። ይሁን እንጂ ከቴህራን ማህባራና ሆሚኒ ዓለም አቀፍ አውሮፕላን ማረፊያ የሚደረጉ በረራዎች ላይ የተደረገው ክልከላ ላልተወሰነ ጊዜ አሁንም ገና አልተነሳም።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 ጠናቀቁ ተናቀቁ ወስም ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። በመጨረሻ በጋዛ የሟቾች ቁጥር 84000 መድረሱን ሪፖርት አመለከተም ያዝ የጋዛ ጤና ሚኒስቴር ካወጣው 45650 በ40% እንደሚበልጥ ተነግሯል። የጋዛ የሞት ዳሰሳም በእስራኤልና ሃማስ ጦርነት የደረሰውን ጉዳት ይፋ አድርጓል። ጦርነቱ ከተጀመረበት ኦክቶበር 7 2023 እስከ ጃንዋሪ 2025 ድረስ ብቻ 75000 ፍልስጤማውያን መገደላቸውን አንድ ሪፖርት አመላክቷል። በግፍ ከተገደሉት ውስጥ 56.2% እናቶች፣ ሕፃናትና አቅመ ደካሞች እንደሚገኙበት ሪፖርቱ ያብራራል። ከጦርነቱ በኋላ ከተወለዱ 357 ሕፃናት አራቱ እንደሚሞቱ በሪፖርቱ ተመላክቷል። 8540 የሚሆኑት በጦርነት ውጪ በተከሰተው ኮንቮለንስ ሞት ነው ሕይወታቸው ያለፈው። ምክንያቱም ረሃብ፣ ህመም፣ የጤና አገልግሎት እጥረት በብዛት ስላለ ይላል ሪፖርቱ። በዚህ ጥናት ከሰባት ዩኒቨርሲቲና ተቋማት የተወጣጡ ዓለም አቀፍ ምሁራን ቡድን ተሳትፎ አድርገዋል። ቡድኑ የጋዛ የጤና ሚኒስቴር በየጊዜው የሚያወጣው ሪፖርት የተጋነን አለመሆኑንም አረጋግጧል። ቡድኑ በጋዛ የሚኖሩ 200 ፍልስጤማውያንን የፊት ለፊት ቃለ መጠይቅም አድርጓል ተብሏል። ዳታው ከታህሳስ 30 2024 እስከ ጥር 5 2025 ባለው ጊዜ እንደተካሄደም ተዘግቧል።